እሷ ለምታደርገው እኔ ድንቅ ቃሉን ራሱ ለመጥራት አፈርኩኝ። ይቅርታ ብያለሁ። ለማንኛውም እንደዚህ አይነት ወራዳ ሴት ናት። ሌላው ደግሞ አሁን ደግሞ ስለ ናቲ በምን አይነት ሁኔታ ነው የጤና ሁኔታ ምናምን ስትባል፣ እንግዲህ እየቀበጣጠረች ነው። አንዴ ያው አብዷል ትላለች፣ አንዴ ከራሱ ጋር አይደለም ትላለች። ሌላው ደግሞ ጎዳና ላይ ወድቆ የነበረው ወንድማችን እንግዲህ ዘላለም አንስቶ መጠለያ ብለህ ራሱ የሆነ ልብሱ ምኑም ነገር ሁሉም ነገር አስተካክሎለት እንግዲህ ወንድማችን ከጎዳና ወጥቶ አሁን በቤት ውስጥ ይገኛል። ይሄ ራሱ እግዚአብሔር ይመስገን ማለት ነው። ከእግዚአብሔር በታች እንግዲህ ዘላለምና እና ልዑልን እድሜ ከጤና ገዝጣቸው ለሰዎች ሌላ አዲስ ህይወት እየዘሩ ነው ያሉትና እነዚህ ወንድሞቻችን ደግሞ ባሉበት ክፉ ነገር አይንካችሁ፣ ሰላማችሁ ብድር ትትርፍ ይበል እንደ ምድር አሸዋ እንደ እንደ ኮኮባት ሰላማችሁ ብዙ ትርፍ ይበልልኝ። እኔ ዛሬ በጣም ደስ ስላለኝ የማወራው ራሱ ድብልቅልቅ ብሎብኛለሽ። ምክንያቱም የዚች የወራደ ሴት መጨረሻዋን እያየው ነበረ። እኔ በጣም ከምገርመኝ ነገር እንዴት ሊደርሱባት ይቻሉ? ከመስፍን ጋር እች ሴትዮ እንግዲህ ባለ ትዳር ናት። አይታችኋል፣ ለዘላለም ሽውጥ አውጥቶበት የነበረው ሰውዬ ባለቤቷ ነው። እንግዲህ ባለ ትዳር ሆና እሷ ግን ያው የተለመደ ነው ትላላችሁ፣ ግን አንዳንድ ጊዜ ይሄ ከባህል ወጣ ያለ ነው። ባህል አስቀምጦ ከሌላ ጋር ምን ይሉታል? ሁለተኛ ነገር ደግሞ የሰው ልጅ እየተሰቃየ እያየች ማሌት እንደዛ በተለያዩ ወንዶች በመስፍን አረመኔነት በተሞላው በጨካኝ ሰውዬ እንደዛ እየሆነች እንኳን እያየች እየሸፋፈነች ሴት ልጅ ናት። እርግጠኛ ነኝ ሴት ልጅ ይኖራታል። ነገ ጧት በልጇ ምን እንደሚደርስ አታቅም። ሰዎች ሴትዮ የአሁኑኑ ገንዘብ መሰብሰቧን ብቻ ነው የምታየው። እንግዲህ ከጀርባ ይዞባት የመጣውን ጉድ ተመልከቱ። መጀመሪያ የሰውን ንብረት ሲያሳድድ ሰው መጨረሻውን አያስብም። የአሁኑን ብቻ መደሰቱን ብቻ ነው የሚያውቀው ሰው። አሁን ለዚች ሴት ምንድን ነው የምትሏት? ምንድን ነው የምትቀጠው? ምንድን ነው ደግሞ አሁን ራሱ ናታንም የት እንዳለ እሷን በእርግጠኝነት ታውቃለች ቢያወጣጧት ማለት ነው። ምክንያቱም ከመስፍን ጋር ስልክ ጥሪ ምናምን ስለሚል ማለታቸው አይቀርም። ግንኙነት ካላቸው ሰው እነሱ ደግሞ ያው ሲጀመር ይከታተሏታል፣ የስልክ ጥሪዋንም ምናምን ሁሉ ነገር እንትስ ስለሚሉ ምንም እንትን አይልም። ግን ሴትዮዋ በጣም ወራዳ ናት። ሴት ልጅ እንደዚህ ይሄን ያክል እየተሰቃየች እያየች እሷ ግን ገንዘብ መርጣ የሰውን ሕይወት አሳልፋ ለወንበዴ ለአፈላጤ የሆነ ወንዶች እያንዳንዱ እየመጡ በሴትነቷ ሲጫወቱባት እያየች እያወቀች ዝም ብላ ግን ለስሙ የህግ እንትናት ጠበቃ ነኝ ትላለች ግን ጠበቃ አይደለችም። ይቺ ራሷ ከስራዋ ራሱ መባረር አለባት፣ ለምንም አትጠቅምም! ለሀገር ትንትን ተብላ ነው እዚህ ጋ የመጣችው እንጂ ለእንደዚህ በሙስና ምናምን ባልሆነ ነገር እየተሸለለ የሰውን ህይወት ለማበላሸት አይደለም። እዚህ ጋ ተመርጣ የመጣችው ጠበቃነኝ ምናምን የምትለው ሴትዮ ማለት ነው። ሌላው ጀግናችን ደግሞ እንግዲህ ይኸው እስካሁን ድረስ ፈጠጣት ነው። የወንድማችን ጉዳይ ደግሞ ቤት ውስጥ እንደሌለ እያወራች ነው። እንግዲህ ናታንም በነስር አይን የስልክ ጥሪ አስቀምጦለት የነበረው ወጣት እንግዲህ ፈልጎ አፈላልጎ አግኝቶት ብር ተከፍሎ ነው ድምፅ አስቀምጥ ተብዬ ነው እንጂ ናታንም ከነሱ ጋር ነው፣ ከመስፍን እጅ ነው አላመለጠም ብሎ ተናግሯል። አሁን ደግሞ ይቺ ደግሞ እንግዲህ ምን ትላለች? አምልጧል የለም ከነሱ ጋር አይደለም። እንዴት ነው ወገን? አሁን ከማን ነው እናንተ? አሁን በጣም የሚገርመኝ ነገር የማንን ነው መስማት ያለብን? ይቻ እንድትላለች የአንድ ይላል እንደ ወረው ጌታ ሆ አረንደው ልብ ሆነች፣ ስጣቸው ቆም ብለው እንደ ሰው ያስቡ። የእውነት እልም ያሉ ገገማ የማይም አስተሳሰብ እኮ ነው የሚያስቡ የእውነት ለስሙ ተምራለች እንግዲህ እቺ ደነዝ። አሁንም የሰው ልጅ እየተሰቃየ እያየች፣ አሁን ቢያንስ ጥፋቷ ታውቋል። ምን አይነት ወንጀል ውስጥ እንዳለች ታውቋል። ግን እሱ አሁንም ምንም ነገር አልመሰላት። አይገርማችሁ? ምንም እንደ እንደ ጥፍር ጉንትን ቁራጭ ራሾች ካታረጋችሁ አሁን በምን አይነት ሁኔታ ነው። የለም እኔ በጣም ደስ ያለኝ ዘላለም እድሜውን ይስጠው። ይህ ወንድማችን በሷ የመጣ ነው። ስዳሩን ትቶ ልጆቹን ትቶ ጎዳና ላይ ያስወጣችው እሷና መስፍን የተባለ ጉድ ማለት ነው። ከቤተ ከሞቀ ቤቱ አውጥተው ጎዳና ላይ ያወጡት ሶ አሁን ደግሞ የሱን ጉዳይ በደንብ አድርጋ ሸፋፍ ነው። ሙሉ ንብረቱን እንትን ብለውበት እንግዲህ የመስፍን ጉድ ይሄ ነው። የመስፍን የተባለ ሰይጣን ተወርቶ ተወርቶ ተወርቶ የማያልቅለት የአገር ወንበዴ የአገር እንደው ስም ራሱ ሲያንሰው ነው ሲጀመር። ሌላው ደግሞ ምንም አሁን እንኳን ጥፋቷ እንኳን ታውቆባት ራሱ እውነቱን መናገር አትፈልግም። ከመስፍን ጋር ያላት ግንኙነት ራሱ ታውቆባት ይሄን ራሱ ሚዲያ ላይ ማውጣት አትፈልግም። ባሏ እንዲሰማባት አትፈልግም። ምክንያቱም እሷ ከውስጥ ከውስጥ ስራዋን እየሰራች ይህ እየተሽለጠለጠች እየተሽመጠመጠች ማለት ነው። የሰው ህይወት እያበላሸች እሷ ግን የፈለገችው በልታ የፈለገችው ለብሳ የፈለገችው ተናግራ ትኖራለች። ማን ፈቀደላት? ማንም ሰው በተወለደበት አገር ለዛውም በገዛ ንብረቱ እየተሰቃየ ጎዳና ላይ ወጥቶ በሰንሰለት ታስሮ ወክን። አንድ ቀን ሁለት ቀን እንኳን ስትታሰሩ እኮ ሲጨንቃችሁ እኮ ታብዳላችሁ። አይደለም ሁለት አመት ታስረሽ ሽንት ቤቱ እዛው፣ ምግብ ቤቱ እዛው፣ መኝታው እዛው እየተግማ፣ ይሄ ልጅ እንዴት አይበድ? እንደው እንዴት አይምሮ አይዛባ? ዲ ሰው የሆነ ሰው ሰው የሆነ እንደው ሰው የሰው ፍጡር የሆነ ሰው ከባድ እኮ እንደዚህ እንደው እነሱ እንኳን በአካል ሄደው እያዩ እነ ዘላለም እነ ልውል እንደው እኛ እንኳን እንደዚህ ሁነን የእነሱን ቪዲዮ እያየን እንኳን በምን ዓይነት ሰቀቀን እንደምንሰማቸው ምን ዓይነት እንትን እንደምንል በጣም እኛ እርስ በርሳችን እንታወቃለን። ይሄ ልጅ ሁለት ዓመት ምናምን አልፏቸዋል። ይሄ ሁሉ ጊዜ በመስፍን እጅ እየተሰቃየ ለዛውም የእንትን እንኳን እንደው ኧረ እንደው እግዚአብሔር እንደው ከምን እጅ ጣላቸው። እንደው በስመ አብ አንፈስ ቅዱስ ሰው በገዛ ንብረቱ እንደዚህ ይሰቃያል፣ በገዛ ሀገሩ። እስኪው ማረነ ክርስቶስ፣ ጌታ ሆይ ልብ ለሌላቸው ልብ ስጣቸው፣ ማስተዋሉን ስጣቸው። እነዚህማ ተነክተዋል እንጂ ጤነኛ አይደሉም እኮ። ከሰው ያልተፈጠሩ ፍጹም ሰብአዊነት የማይሰማቸው እርራይነት ያልፈጠረባቸው ገንዘብ ገንዘብ ገንዘብ ገንዘብ እኮ ተራ ነገር ነው። ስትሞች እኳን አንድ አንድ ጋቢ እኳን ይዞ አይሄድም እኮ። አሁን ይህንን የሚያስገበግበው ብር ብር ብር የሚለው መስፍን ሲሞት አንድ አንድ የካልሲ እንትን እራሱ ይዞ መሄድ አይችልም። ይህንን እኮ አያውቅም። ፈጣሪውን የረሳ አይሁዳ። ትንሽ እኮ የፈጣሪ እንትን እኮ የሚሰማው ቢሆን ቢያንስ ትንሽ ይራራል እኮ እናንተ። ይሄ እኮ ከእነ ጭራሹን የኔ ፈጣሪ እኔ ነኝ እንትን እኔ ነኝ፣ በቃ ሁሉ ነገር እኔ ነኝ ብሏል እኮ በቃ። ወይኔ የመጨረሻው ቀን ያሳያል! የእውነት የእሱ እጅ ተያዘ የሚባልበትን ቀን ያሰማል! እግዚአብሔር ቅርቢ አድርገው! ይህችን ሌባ ራሱ መታሰር አለባት! የእውነት እያወቀች ጎዳና ላይ አውጥታ ይሄንን ምስኪን በገዛ ንብረቱ ልጅና ሚስቱን ትቶ ጎዳና ላይ ወጥቶ ሲሰቃይ ለነበረው ወንድማችን! አሁን እና ዘላለም ደርሰውለት ጉዳቸውን ካወጣበት እሷ ራሱ መሰቀል አለባት። ይሆናል ቀልዳሉ እንዴ! በሰው ንብረት በሰው እንትን እንደዚህ አይምሯችሁ የተዝነካ፣ ጭንቅላታችሁ የተዛባ፣ ምንም አይነት ሰብአዊነት የማይሰማቸው ገንዘብ ገንዘብ ገንዘብ! ሰው ያለ ገንዘቡ እንደዚህ ድርቅ ይላል? ወገን አረ፣ ምኑን አመጣብን! እዝጊዮ ማረን ነው ክርስቶስ። እኔ ምንም ነገር አለለም። የእውነት ምንም ቃል የለኝም! ለዘላለምና ለውልውል እድሜ ከጤና ጋር ይስጣችሁ። መሀሌት እናንተ እጅ ስለገባች እግዚአብሔር ይመስገን። ቢያንስ አንድ ሳምንት አንድ ሁለት ሳምንት እንኳን አረፈች ከዛ ወንበዴ ከዛ ሌባ ሰውዬ እግዚአብሔር ይመስገን። ሌላ ምንም አልልም የእውነት ቃል የለኝም። ወንድሟም የሚገኝበትን ቀን እግዚአብሔር በቅርቡ ያድርገው። የጨካኝ አረመኔነት የተሞላበት ሰው እንዴት ከዚህ ጋር እንዴት ሰው ይኖራሉ ግን ኧረ በስመ አብ ኧረ በስመ አብ ኧረ በስመ አብ። የሌባ አይነት ደረቅ ምን ምን ይላል ነው የሚባለው? ጭራሽ እኮ ጥፋቷን እኮ ምንም አሁን እኮ ጥፋቷን እራሱ የምታምን ሴት አይደለችም እናንተ ድርቅ ብላ ምንም ነገር የማታውቅ ይመስል ምስኪን ባሏ። ባለፈው ምንም በማያውቀው ዘላለም ላይ ሽጉጥ አውጥቶ ደቀነበት፣ ግን የሚስቱን ጉድ አያውቅም ምን አይነት ሌባ እንደሆነች አያውቅም። ምን አይነት ሽልጥልጥ እንደሆነች አያውቅም። ባሌ ሚስት እያለች ቤቷ ውስጥ ቁጭ ብላ በላው ላይ ኧረ በስመ አብ። እኔ የእውነት ምንም ነገር አለልም። ለማንኛውም ጋይዝ የዛሬው ቪዲዮን ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ ቪዲዮን ጀምሩ። ሰላም ፍቅር ተመኞላችሁ። ባላችሁበት ሰላማችሁ ይብዛ እወዳችኋለሁ። ሰላማችሁ ብዙ ትትርፍ ይበልልኝ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ለማንኛውም የዛሬው ቪዲዮ እንግዲህ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር እያደረጋችሁ ቪዲዮውን ጀምሩ። ለምታበረታቱኝ እህት ወንድሞቼ ደግሞ ከልብ ከልብ አመሰግናለሁ። ሰላም ፍቅር ተመኘሁላችሁ። በያላችሁበት ሰላማችሁ ብዙ ትትርፍ ይበል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ስትገቡ ግን ላይክ ያደርጋችሁ ጀምሩ። ላይክ እየረሳችሁ ነው። ላይክ ያደረጋችሁ ግቡ። እናመሰግናለን። ባይ ባይ።